ዛሬ መጀመሪያ ቃል የገባልን ትናትና በድሩ ኢማም አብደላ ነው 3 ሚሊዮን ብር ነው የገባልን በድሩ ትናትና ብለን ብለን ስንል ሰዎች አሰቡ ይሄ ነገር ድንገት ሆነብን ብለን ስንል ከዚህ በፊትም እባክህ ለሐላባ አስፋልት እኔ ነኝ አንድ ብዬ ጉዳዩን የቀደስኩታልና 3 ሚሊዮን ብር ሰጠና ጉዳዩን ባረከው ማለት ነው አንዴ ለበድሩ አላሜስ ታደሚያ ብሬት በቱ ከሚስ ብሬ አስፓልቲያ ጀመሮሚ አኔት ከበሪ አያኔባ አንጋንኳ ጀመራል ሴ ክሚ ከበሪ ሰሶ ሚሊዮን ጀመረ ለ እ በሁለተኛ ደረጃ ቁፋ ሙንዲኖ አራት ቁፋ ሙንዲኖ ትናንትና የነበረውን መድረክ ሪከርድ በመጋራት ከአብለዚዝ ጋር እኩል እየተሞቃከረ ልክ እንደ ኮርት ርጋታና እንደ ኃይሌ የተገፋሱ ብዙ ቦታ ሄዱ። አራት ሚሊዮን ብር በመስጠት የሆነ ታሪክ ይሠራል። ለአራት ሚሊየን እንደዚህ እንግዲህ የሰበረው የመጀመሪያ ሰ በሶስተኛ አራት ነጥብ አምስት ሚሊዮን ብር በመስጠት የወሰደው እንግዲህ ፈቱ በቅርብ ለግሷል። እሱ መጣ፣ አመነታ፣ ቆመ፣ አወጣ፣ ወረደ። አብድልአዚዝን ፍቃድ ጠየቅንለት። እንደው እኔ እንግዳ አክባሪ ነኝ እዚህ ሜዳ ላይ ላይማ ነጥማ ላስጥለው አለ። አብድልአዚዝ ለሀገር ልማት ስለሆነ ፈቅቻለሁ አለው። አራት ነጥብ አምስት ሚሊዮን ብር በመስጠት ሪከርዱን ወደ ኬፕ ታውን አምጥቷል። ዛሬ እዚሁ ኬፕ ታውን ይቆያል። ይሄ ሪከርድ ሌላ ሰው ይወስደዋል ይመለስ ሆኖ ወደ ጆሐንስበርግ፣ አሊያም ይሄ ፕሮግራም የሚከታተል ሰው ወደ ሌላ ምዕራፍ ያሻግረው እንደሆን የምናየው ነው የሚሆነው። እንቀጥላለን። ጎበና ኢማም ጎዴቦ አራት ሚሊዮን ብር ነው የሰጠው። እንግዲህ ጎበና ጎበና ትላንትና መጣ ጎርደድ ትቆፍጠን እያል የታለ ትላንትና ቆሜው ኬፑን አውልቃል ነው የዚህ አካባቢ ሰው መሰልከኝ አንተ ሰው አልኩት። አንዴ ለጎበና ጎበና እዛ ላይ ብቻ አላበቃም። ምናልባት መሀል ላይ ዛሬ ሌላ ታሪክ ሠራ። ቃል ብቻውን ምንም አይደለም። ጎበና እጅ ጎደሎ ሆኖ ችግር የለም። አላ ወሰነስ ነገር ነው እንግዲህ መጣና ደግሞ

ብር በምስኩ ፋጥማ ኢማማዘን አምስት መቶ ሺህ ብር ማስገባ በድምሩ አራት ነጥብ አምስት ሚሊዮን ብር። እናንተ ጋር የፆታ እኩልነት የለም እንዴ? እኛኮ ከአንድ ጠንካራ ወንድ በስተጀርባ አንዲት ጠንካራ ሴት አለች የሚባለውን ሚልስ አልሰማችሁም? አለን። አረሰምተናል በል፣ እኔማ ከቤተሰቤ ጋር ተመካክሬ ታሪክ ልሰራ ነበር እንደዚህ ሆነ። እሷም በሀገራችን ጉዳይ አትደራደርም እኔ አራት ሚሊዮን እንዲሁ ደግሞ በሷ ስም አምስት ሚሊዮን። ነገ ደግሞ እዚህ ዋናው መድረክ ላይ ሌላ ነገር አስበን እንመጣለን። ለናለም ና አራት ነጥብ አምስት አድርጎ ሪከርዱን ተጋራ ማለት ነው። አንድ ያክብሩልኝ። እሺ ሙሂዲን ይሰ ለራጎ አራት ሚሊዮን ብር ነው ያስገባው። እሱም እንግዲህ በዛሬ በማግስቱ አንድ ሚሊዮን ብር ደግሞ በካሽ ያስገባ ነው

ሲሰጥ እንዲህ ደስ እያለው ሰጠ ማለት ነው። ከዲርሳኒ 3 ሚሊዮን ብር ከድርም ከኛ ጋር ሲለፋ ሲወጣ ሲወርድ የነበረ የእናንተን መልእክት ተቀብሎ ከኛ ጋር እያስተጋባ ይሄው እንደምታዩት ሞላ ደንደን ብሎ ከነፍንጭቱ ፈገግ ብሎ ደግሞ እሱም 3 ሚሊዮን ብር ለሀገሬ ያለ። እየሰማችሁ ነው። ግን እናንተ ይሰማል እንዴ? እዛ ጋር ይሰማል? ታዲያ ሶስት ሚሊዮን ሲሰጥ እናንተ ትነሳላችሁ። ሞራል ስጡልን፣ አክብሩልን። ኢብራሂም አብዱልቃድር በራሱ ስም አራት ሚሊዮን ብር በምስቱ ስም አምስት መቶ ሺህ ብር ሰጥቷል። እንግዲህ ኢብራሂምም በተመሳሳይ የኔ ሚስትም እናንተ ጉድ ልታረጉ ነው። ረጃቶ ከባለቤቱ ጀምሮ የጾታው እኩልነት ብሎ ሴቶችን እያሳተፈ ነው አለና እሱ መጣና ከነፈቱ ሁል ሪከርድ ሰባሪዎች ሁልማ ይነቃኛል፣ ነገር ንቻያለን ብሎ ፊት ለፊት ተፋጠዋል። እንግዲህ ው አራትነት ማ በሶስት ሚሊዮን ብር ክብረት ስሎል ተማንከደር ሁለት ሚሊዮን ብር ያ

ስለዚህ የቁፋ ባለቤት እዚህ ጋር ካለሽ፣ አንቺን ቤት ሆነሽ ባለሽበት ባለቤትሽ ቁፋ በስምሽ አምስት መቶ በአንቺና በእራሱ አራት ሚሊዮን አራት ነጥብ አምስት ነው የሰጠው። እኛን የተሳሳት ነው፣ በኋላ ቁፋ እንዳትታዩ እጅግ አልገልና መስግና አለን። ሁሴን አጅጎ ዴጎ በራሱ ስም አንድ ነጥብ አምስት ሚሊዮን ብር በባለቤቱ ከተማለሰብ ት ሚሊዮን አምስት መቶ ሺህ ብር ሰጥቷል። እንግዲህ ሁሴንም እንደምታውቁት ያው ማይክሮፎን ይዞ እኛም ስንመጣ ባንዲራ መጣችሁን ብሎ ከሚታጡ ወጣቶች አንዱ ነው። እሱ አንድ ነጥብ አምስት በራሱ አምስት መቶ ደግሞ ለባለቤቱ ሰጠና የእኔ ባለቤት መረጃውን ያንቺን አብረሽ ዛሬ ሀሳብ ልቀይር እችላለሁ እያለ ነው። እዚህ ጋር ያላችሁ የሌሎቹ ከዳማይቶች ተዘጋጁ። ቴንሳ ሁላችሁ አብሽ እናንተ መድረክ ላይ ባላችሁበት ብለሆናል። እንቀጥላለን። የሆነ ሰርተፍኬት አምጥቶ ዶኩመንተሪ ውስጥ ልንቀተው ነበረ፣ ምክንያቱም ታሪክ ነው። በቅድሙ ዶክመንተሪ ላይ ታይታቸዋል። እዛ ድሮ በ1973 የተሳተፉ ሰው ዶክመንተሪ ላይ ሰርተፍኬታቸው ምናም ሲታይ፣ ነገም የኛ ልጆች የዛሬ 50 ዓመት የዛሬ 30 እንዲህ ቁጭ ብለው ሰርተፍኬታችን የሚያው ነው። እሱም በስነ ስርዓት አስቀምጦታል። ይህን ሲፈጸም ሰርተፍኬት ሲኖር እንዴ የልጆቻችን እያስተላለፍ እንዴ ማለት ነው እና ደ ምናልባት ሰምታላችሁ ደርጉ የለ በሆና ትብነው እዚህ አብሮበት ባላቸዋለ ወደ ሳውት አፍሪካ ሲመጣ ብሉ ፀገር ነበረው። ቆየና ፀጉር በጨረሰ ቢሆንም ግን ለሀገር ያለው አለ አራት ሊሰጥነው ብለ ለን መጣና ሶስት ሚሊዮን ተሰጡ እና